አይደለም፣ ለምን የሚዋደር ሰው መሃል ላይ ገብቼ እነሱን ለማጣላት አልሞክርም። ቢያንስ ሚኪ እና ልጅቶ ተመካክረው እኔ ማርያምን እኔ ምን ብዬ እንደምናገር ምን ብዬ እንደምጀምሩ ሁሉ አላውቅም። ቤተሰብ በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። በጣም የሚያናደኝ ነገር ምን እንደው ታውቃላችሁ? ሰው አመጥቶ እነሱን ሊያሳርቋችሁ ሲመጡ እንግዲህ ቅድምም ነገራችሁ ነበረ። እየለፋው ነው እነሱን ለማስታረቅ ብሎ እሱን ለእኔ ነጎኝ ነበረ። ያው እንደምታቁት ቦስ እየለፋ ነው ሃይሚና ብሩኬን አንድ ለማድረግ ግን ምንድነው ሃይሚና ብሩኬን ምንም ሊሰሙ አልቻሉም። በነገራችን ላይ ቦስ የተናገረው ንግግር ልክ ነው። እነዚህ ሁለቱ ልጆች ከመሃላቸው መውጣት አለባቸው እቺ ልጅቷም ከመሀል መውጣት አለበት፣ ልጁም ከመሀል መውጣት አለበት። እነሱ ከሁለቱ ከመሀላቸው ካልወጡ ብሩኬና ሀይሚ መቼ የማይታረቁ። በነገራችን ላይ ማለት ነው፣ ምን አለ በቃ ሀይሚም ልጁን ጥላ፣ ብሩኬም ሊስቷን ጥላ አብሮ በቃ ተነጋግረው ነገራቸውን ቢፈቱ ምን ችግር አለ? መተራረም ምናምን የሚያስጠላ ንግግር እየተነጋገሩ ያሉት ማርያምን። እኔ እንደዚህ ብሩኬና ሀይሚ እንደዚህ አልጠብቃቸውም፣ በዚህ ደረጃ እንደዚህ ይሆናሉ ብዬ። ሀይሚና ብሩኬ ማርያምን ያሳፍራል። እንዴ ምን እየሆናችሁ ነው? ምንድነው? አላከብርም ያላችሁት ቦስን፣ ምንድነው ሰው ልጅ ሁሉ ይናገርኩ እድል አልሰጡትም። በቃ ምንም እድል ሊሰጡት አልቻሉም። ሃይሚና ቡሩኬ ናቸው የሚንጣጡት። በቃ ያቺ ሞልቃቂቷ ደግሞ ትላለች፣ በቃ ከመሃላችሁ ውጪ፣ አንቺም አንተም። ይቅርታ አርግኝና ሚኪ ጥሩ ድነ ስነ ስርዓት ያለልነ ንግግር ለራሱ ተክክ ረጋ አርክሊነ ባክኔና፣ ይሄን ቪዲዮ ካያችሁ ሁለታችሁ ልጆች ከመሃላችሁ ውጡ በቃ እናንተ አታስፈልጉም። ብሩኬ እና ሃይሚ መሀል ውስጥ እነሱ ናቸው ህይወታቸው ስገብተው እየበጠበጡ ያሉት። ስለዚህ በጣም ያስጠላል። እቺ ደግሞ ምንድን የምትተሻሸው ዝም ብላ ምንድን የሚያስተሻሸት እንደ ረኒ እንደ ሴት ልጅ እንደ ክብር ሲኖራት ደስ ይላል። ምንድን መተሻሸት? እዛ ላይ ራቁቷን እየመጣች እንደ ብሩኬ ከእንደ ዘነ ሴቶች ጋር እንደ ብይርቅ ምን አለበት እመቤቴ ነው ምላችሁ። አሁን እኮ እነሱ እኮ መሃላቸው ላይ ቅናት ምናምን በቀው እኮ ነው ምንም እኮ ምንም የሚደማመጡት እኮ ነገር የለም። ምንም የተደማመጡ እኮ አይደለም ብሩኬና ሃይሚ አንደኛ ነገር ቦስ የተናገሩ ትክክል ነው። በቃ እነዚህ ልጅ ስማቸውን እንኳ አላውቅም። አለ እኮ ግሩፓችን ድሮ ግሩፕ ነበረን፣ አብረን ነበረ የምናሳልፈው፣ አብረን ነበረ ሁሉን ነገር የምናደርገው። አሁን ግን ግሩፕ ሁሉ ተበጣበጠ። በማን ምክንያት? በቃ በሁለቱ ሁለቱ ሰዎች መውጣት አለባቸው። ከብሩኬ ህይወት እቺ ልጅ መውጣት አለባት። ሚኪም ከህይወቷ ከህይወቷ መውጣት አለባት። በቃ አሁን እነሱ ምንድን ነው እነሱም እኮ ፋራ ናቸው። ሚኪም ፋራ ነው። ያች ልጅቷ ፋራ ናቸው። አሁን ብሩኬ እና ይሄኔ እኮ እነሱ ላይ እኮ ነው የተጠቀሙባቸው ያሉት። እነሱ ላይ እኮ ነው ሙድ እየያዙባቸው ያሉ ለምን ለማስቀናት ነው እኮ ያመጡት ሚኪንም ሚኪንም ያመጣችሁ አይሚ ብሩኬድ ለማስቀናት ነው። ብሩኬድ ይህቺን ልጅ ያመጣት አይሚ ለማስቀናት ነው። አሁን እነዚህ ፋራ ናቸው እንጂ ማርያምን፣ እንደምላችሁ እነዚህ ፋራ ናቸው። በቃ መጨረሻ ከብሩኬድ ከመጣልሽ ፋራ ነች። ሚኪን ፋራ ነው። ለምን ሁለቱ አይሚ እና ብሩኬድ ኮ እየተጠቀሙባቸው ነው። በቃ ስለዚህ እነሱ እኔ እነሱ በሆነ አይደለም። ለምን የሚዋደድ ሰው መሃል ላይ ገብቼ እነሱን ለማጣላት አልሞክርም። ቢያንስ ሚኪና ልጅቷ ተመካክረው የብሩኬን ነገር መፍታት ሲገባቸው መሀል ላይ ገብቶ እንደዚህ መበጥበጥ፣ ሰው የሚፋቀር ሰው ላይ መበጥበጥ በጣም ያስጠላል። ለምሳሌ ልንገራችሁ፣ ዴዚና አሞራውን ታውቃላችሁ። እንግዲህ ዴዚና አሞራውን እንግዲህ ሁለተኛው ትክክለኛ ፍቅር ይኸውላችሁ፣ እንደዚህ ነው። በቃ ትክክለኛ ፍቅር ያለው ይኸውላችሁ። እስቲ ከነሱ ተማሩ፣ ከዴዚና ከአሌክስ ተማሩ። ማርያምን ፍቅር ምን እንደሆነ ይኸው፣ ለእሱ ብላ መስዋዕትነት ከፍላ ይሄው አገኘችው፣ እሱም ተቀበላት። ያ ሁሉ ነገር ተረግተው ያ ሁሉ ነገር አሳልፈው አሁን አብረው ሆኑ፣ አብረው አየናቸው። በጣም ያልተደሰሰው የለም። ትናንትና አስራ ስድስት ሺህ ሰው ነበረ ሲመለከታቸው የነበረው፣ ሁለቱም ቤዚ እና አሞራውም ማለት ነው። እና ሀይሜና ብሩኬ እንደዚህ በፍቅር በራሳቸው ቢመጡ ማርያምን እንዴት እንደሚታይላቸው ሰው እንዴት እንደሚወዳቸው አብረው ቢመጡ ማርያም። እንደዚህ ስለጣሉ ወይም እንደዚህ ስለሆኑ እይታቸው የሚጨምር ምንም፣ ያው እኮ ነው እየታየ ያለው አይሚና ብሩኬ አብሮ ሲመጡ እስከ 300 ሺህ ይታይላቸዋል። አሁን ደግሞ ሺህ ሺህ ለምን ህይወታቸውን ይበጠብጣል? ለምን አይኖሩም? አሁን ቦስ ትክክል የተናገረ ቦስ ማክበር አለባችሁ። በቃ ቦስ እኮ አልቻለም። ማhall ላይ ገብቶ መናገር አልቻለም። ለሰው ልጆች ማራምን ኦዲንስ የሚባል ነገር አለ ዝም የሰው ሰው ላይ ዝም ብሎ መለጠፍ ያስጠላል። ነገ ተነጎዳኩ ብሩኬን ሀይሜን ስታረቁ እንኳን አንቺ መሃል ላይ ነው የምትቀሪው። መሳቂያ ነው የምትኙ። ስለዚህ መሳቂያ ከሚሆንሽ በፊት ማርያምን፣ አትደለጠፊበት። ልንገርሽ እህቴ፣ እነሱ መታረቃቸው አይቀርም። በቦሌም በባሌም ቤተሰብ አላችሁ። በቤተሰብ እንደምናምንም ታጅራን ሄዱ ይታረቃሉ። እነዚህ ልጆች ግን እናንተ መሀል ላይ ትቀራላችሁ። ስለዚህ ከሀይሚና ከብሩኬ እባካችሁ እናንተ እራቁ። በቃ እውነት ቦሴን የምናገረው ነገር በቃ አስርቃችሁ እነዚህ ልጅቷንም ለብቻ አውራት። እቺ የቡሩኬ ቦርሳ ተብያውም የሀይሚም ልጁንም ለብቻቸው አውራቸው በቃ እንዳይገጥሙ፣ ከቡሩኬም ከሀይሚጋም እንዳይመጡ እስቲ አንተ አናግራቸው ለብቻቸው። እውነት በቃ ብሩኬ ጋም እንዳትመጣ፣ ሀይሚጋም ልጁ እንዳይመጣ አንተ አናግራቸው በቃ ደምን ወይም ከእነሱ ጋር ተመካክረ ከሚኪና ከዚስ ልጅቷን ልጅቷን ስም አላውቀውም ይቅርታ አድርጉልኝና ተመካክረ ከቦስ ከነሱ ጋር ተመካክረ አብሯቸው እንዳይሆኑ ማድረግ ነው። እነዚህ ልጅ ማርያም ነው የምላቸው እና ሃይሚና ብሩኬከም ልባቸው ይፈላልጋል ይፈላልጋል ለመታረቅ ይፈላልጋሉ ግን ምንድነው በመሀላቸው እንደዛ ነው። ሰው ካለ መቼም አይታረቁም። ብሩኬም ሃይሚ ልንገሯቸው ማለት ነው። ሐቂቃው በጣም ልባቸው ይሻክረን ያለው እውነቱን ነው። በተናገሩ ቁጥር ጠባሳ የልብ ጠባሳ ነው የሚቀመጠው ነው ያለው ቦስ የተናገረው። የልብ ጠባሳ ነው የሚቀመጠው። ነገ ተነግሮ ተታርቀው ይሄን አልሽኝ፣ ይሄን እኮ ተባብለን ነበር ከመባል እግዚአብሔርም ነው የምላችሁ ቢቀርባችሁ ይሻላችኋል። እውነት እናንተን ኦዲንስ በጣም ነው የሚወዳችሁ። ኦዲንስ በጣም ነው የሚያከብራችሁ። ከናንተ ጋራ መሄድ መቀጠል ነው የሚፈልጉት ኦዲንስ። አንዳንድ ኦዲንስ እኛ አናይም፣ በቃ ከዚህ በኋላ እያሉ ነው፣ እግዚአብሔርም ነው የምላችሁ አናይም እያሉ እና እንደዚህ ነገር ባይሆንሳ ለምን ለምን ክብር አይኖራችሁም? ማርያምን ሃይሜን እና ብሩኬ የሚነጋገሩት ነገር በጣም ይደብራል። በጣም ከነሱ የማይጠበቅ ነገር እየተናገሩ ያሉ ማለት ነው። እኔ ብሩኪ እንደዚ እንደዛ አልጠብቃቸውም። ንግግራቸው ሁሉ በጣም በጣም የሆነ በቃ ኃይለኛ ኃይለኛ ነገር ደግሞ እኮ የቅናት እኮ ሁለታችሁም ቅናት እያሳበዳቸው ሁለታችሁ ልባችሁ እየተፈላለገ እንደዚህ የምትሆኑት ነገር ነው በጣም የሚያናደኝ ማለት ነው። ማርያምን እንደ ሰው ይወዳቸዋል፣ ሰው ያከብራቸዋል። ለምን ለምን እራሳችሁ ዝቅ ታደርጋላችሁ? ማርያም ለምን በቃ እንደ ማርያም ጨጓራችን ተቃጠለ እኮ ጨጓራችን ተቃጠለ በእናንተ ምክንያት። እኔ ቦስ ነው ያናደነኝ እግዚአብሔርን ለእናንተ ብሎ የተሯጠ እናንተን ለማሳረቅ ሁሉን ነገር ትቼ እነሱ ጋር ነው እየተሯጠ እነሱን ለማሳረቅ ወደዚህ ወደዛ እያልኩ ነው ያለሁት። እኔ ቅድም ነግሬያቸው አለሁ እነሱን እንደምንም ብዬ አንድ ሳላረጋቸው አልተውም ብሏል። እኛ በቦስ ተስፋ አንቆርጥም። ቦስ እንደሚያሰርቃቸው እርግጠኛ ነኝ። ግን ቦስ በቃ እነዚህ ልጆች ቢያናግራቸውና ከመሀላቸው ቢያወጧቸው ጥሩ ይመስለኛል። እግዚአብሔርን ነው የምላቸው በጣም። እኔ እንጃ፣ እኔ በቃ ደበረኝ። አሁን ደበረኝ በቃ። ሁኔታቸው የሀይሚና የብሩኬ ያነጋገራቸው አመላለሳቸው። ይሄ ብሩኬ ደግሞ ምን አለ? ዛፍ አለሁ፣ ዛፍ ነው ያለው እኮ ወመታን ብሩኬ ረጅም አይደለም ወዲው ወዲውኪ እና እባካችሁን ለምታረጉ ነገር ቦስን አክብሩ እባካችሁ አክብሩ ማርያም ቦስ የተጨነቀን በእናንተ ምክንያት ሰው ሁሉ እየደወለለ ለቦስ ግራ አጋብቶታል ስለዚህ እባካችሁ ሙልኪን ላይን ብትመለሱ ይሻላችኋል በተረፈ ቤተሰብ ሰብስክራይብ እያደረጋችሁ አይደለም እስቲ ሰብስክራይብ አድርጉኝ በደንብ አድርጋችሁ ላይክ አድርጉ ሰብስክራይብ እያደረጋችሁ አይደለም ዛሬ ማርያም ቀን በማርያም ሰብስክራይብ አድርጉኝ እግዚአብሔር እንግዲህ ሰላሙን ያምጣብኝ ነው የምመኘው። በተረፈ ሰላማም ሲሉኝ እወዳችኋለሁ፣ ቻው።